እስቲ ዛሬ ስለ አንድ በጣም ልዩ ስጦታ እናውራ። ይሄ ስጦታ ከሁለት ሺህ ዓመታት በላይ የቆየ ጥበብን በውስጡ የያዘ ነው። አዎ ስለ ግእዝ ቋንቋ ነው የምናውራው። ግን ታውቃላችሁ ይሄን ቋንቋ እንደ ሙዚየም ውስጥ የተቀመጠ ቅርስ ብቻ ሳይሆን ለዛሬ ልጆች ልንሰጠው የምንችለው ውድና ሕያው ስጦታ አድርገን ነው የምንመለከተው። እዚካ ግን አንድ ጥያቄ መነሳቱ አይቀርም። የጥንት ቋንቋ ለዛሬ ልጆች ብሎ ማሰብ በጣም ተፈጥሯዊ ነው። እውነት ለመናገር በዚህ በቴክኖሎጂ ዘመን ግእዝ ለልጆች ምን ሊፈይድላቸው ይችላል? ቦታውስ ምንድን ነው? የሚገርመው ግን መልሶቹ በጣም አስደናቂ እና ምናልባትም ያልተበቅናቸው አይነት ናቸው። እንግዲህ የዚህን ቋንቋ አስደናቂ ጥቅሞች በሶስት ዋና ዋና ነጥቦች ከፍለን ነው የምናየው። አንደኛ፣ የአእምሮ ብቃትን እንዴት እንደሚያሳድግ ሁለተኛ የባህልና የማንነት መሰረት እንዴት እንደሚሆን እና ሶስተኛ ምን አይነት ተግባራዊ ክሎቶችን እና የፈጠራ ችሎታን እንደሚያዳብር እንመለከታለን እሺ በመጀመሪያው ክፍል እንጀምር የአእምሮ ብቃትን ማሳደግ እዚህ ላይ የምናየው ነገር በጣም የሚገርም ነው የትንታዊ ቋንቋ የዛሬን ልጆች አእምሮ በምን አይነት መንገድ ሊያጎለብት ና ሊያሻሽል እንደሚችል ስናይ ውጤቱ እውነቱም ከምንገምተው በላይ ነው ግእዝ መማርን ልክ ለአእምሮ እንደምናሰራው ጂም ወይም ስፖርት አስቡት በቃ ልክ እንደዛ ነው ፊደላቸውን የተለዩ ቅርጻቸውን፣ ቃላቱን መለየት፣ ማገናኘት የሁሉ ሂደት አእምሮን በጣም ነው የሚያሰራው። በተለይ ከልጅነት ጀምሮ ወሳኝ የአእምሮ ክህሎቶችን የሚገነባ ምርት ልምንት ነው። ጥቅሞቹ በጣም ግልጽና ተጨባጭ ናቸው። ለምሳሌ የግዕዝ ፊደላት እና ቅርጻቸው ትንሽ ውስብስብነት አላቸው አይደል? ይህ በራሱ የአጭርና የረጅም ጊዜ የማስታወስ ችሎታን በሚገርም ሁኔታ ያጠናክራል። ማንበቡና መጻፉ ደግሞ ትኩረትንን እና ትግስትን ያስተምራል እና ይህ ሁሉ ነገር ሲደመር ምን ይሆናል አንድ ልጅ ችግሮችን ለመፍታት የሚኖረው ብቃት በጣም ከፍ ይላል ማለት ነው ከሁሉም በላይ ግን ወሳኙ ውንድ ብዬ ይመስለኛል ይህ የሚያመጣው የትምህርት ብልጫ በግዕዝ ወይም በቋንቋ ትምህርት ብቻ ተወስኖ አይቀርም በፍጹም ይልቁንም የማንበብና የመረዳት ችሎታን ስለሚያሳድግ በሌሎቹም የትምህርት አይነቶች በሂሳብ በሳይንስ በሁሉም ነገር እስኬታማ ለመሆን ሚያስችል በጣም ጠንካራ መሰረት ይጥልላችኋል። እሺ፣ ከአእምሮ ብቃት ቀጥሎ ወደ ሁለተኛው ነጥባችን እንለፍ። የባህልና የማንነት መሰረት። እዚህ ላይ የምናየው ደግሞ ግዕዝ ከአእምሮ ጥቅም ባሻገር ልጆችን ከስሮቻቸው ከባህላቸው ጋር የሚያገናኝ ትልቅ ስሜታዊ እና ባህላዊ ድልጅ መሆኑን ነው። ይህ ጥቅስ እኮ ሁሉንም ነገር በአንድ ላይ ይገልጸዋል። ግዕዝ ከኢትዮጵያዊ ባህል ጋር በቀጥታ ይገናኛል በቃ የኢትዮጵያን ማንነት፣ ታሪክ፣ ፍልስፍና፣ ማኅበራዊ እሴቶች ይህን ሁሉ ነገር ለመረዳት እንደ ቁልፍ በር ነው። ልጆች ይህንን ቋንቋ ሲማሩ ያንን ሁሉ ርስጥ በቀጥታ የቀመሱት ነው ማለት ነው። እና ይሄ ሂደት እንዴት እንደሚሄድ ስናይ በጣም ድንቅ ነው። ልጆች በተፈጥሯቸው መዝሙርና ዜማ ይወዳሉ አይደል? እናም በግዕዝ ዜማዎች ይጀምራሉ። በዜማው አማካኝነት ደግሞ ከትውልድ ወደ ትውልድ የተላለፈውን ባህላዊና መንፈሳዊ እውቀት በቀላሉ ይቀበሉታል። ያው ቀደሞ፣ ቀስ በቀስ ስር እየሰደደ ሲሄድ ወደ ጠንካራና ጤናማ ማንነት ያድጋል። ከዚህም በላይ ነው ግእዝ መማር የልጆችን ውስጣዊ ሰላም ይንከባከባል። የመዝሙርና የንንባብ ልምምዶቹ ልክ እንደ ማሰላሰል ወይም ሜዲቴሽን ጊዜ ይሰጧቸዋል። ይሄ ደግሞ ስነልቦናዊ ልቦናዊ እርጋታና መረጋጋትን ያመጣል። በዛ ላይ ደግሞ በቡድን ሲዘምሩና ሲያነቡ ማኅበራዊ ክህሎታቸው እያድጋል። ራስን ማክበረን ይማራሉ። አሁን ደግሞ ወደ ሶስተኛውና የመጨረሻው ክፍላችን እንምጣ፣ ተግባራዊ ክህሎቶችና ፈጠራ። እዚህ ላይ የምናየው ግዕዝ መማር በልጆች ሕይወት ውስጥ ምን አይነት ተጨባጭ በእጅ የሚዳስሱ ክህሎቶች እንደሚያስገኝ ነው። ግዕዝ እንደ ማስተር ኪ ወይም ዋና ቁልፍ አስቡት። የአማርኛን ሰዋሰው፣ የቃላት አወቃቀር ይህን ሁሉ በትልቀት ለመረዳት ትልቅ መሰረት ነው እና ይሄ ግንዛቤ ሲኖር እንደ እንግሊዝኛ ያሉ ሌሎች ቋንቋዎችን መማር ራሱ በጣም ቀላል ይሆናል። ምክንያቱም የቋንቋን መሠረታዊ መዋከር አስቀድሞ ተረድቷል ማለት ነው። የፈጠራ ችሎታን ደግሞ እንዴት እንደሚያሳድግ ስናይ በጣም ደስ ይላል። የቋንቋው ዜማና ቅኔ ለሙዚቃና ለድምፅ ችሎታ ትልቅ አስተዋጽኦ ያደርጋል። በሌላ በኩል ደግሞ የግዕዝ ፊደላትን በእጅ መጻፍ፣ ያ የጣቶች እንቅስቃሴ የእጅ ጽሑፍን ከማሳመሩም በላይ የፋይን ሞተር ስኪልዝ የሚባለውን የጣቶች ክህሎት በሚገባ ያዳብራል። እንግዲህ ወደ ማጠቃለያው ስንደርስ የምናየው አንድ ትልቅ እውነት አለ። ግእዝ ለቀጣዩ ትውልድ የምናስተላለፈው ጊዜ የማይሽረው በጣም ውድ ስጦታ ነው። በቃ በአጠቃላይ ጥቅሙን ስናየው ሁለንተናዊ ነው። አእምሮን በማስታወስና በማሰብ ያጎለብታል፣ ልብን በማንነትና በባህል ያጥነቅራል፣ እጅ ደግሞ በተግባራዊ ክህሎት ይገነባል። ይሄ ማለት አንድ ልጅ በሙሉ ማንነቱ የሚቀርጽ ውድ ሀብት ነው ማለት ነው። እና ይህንን ስጦታ ለልጆች ለማባረከት ለሚፈለጉ ወላጆች አንድ ጥሩ ነገር አለ። እንደ ምንጩ ምክር ትምህርቱን እንደ እድሜያቸው ደረጃ መጀመር ይቻላል። ከ3-5 ዓመት ላለ ልጅ መንገድ አለ፤ ከ6-9 እንዲሁም ከ10-14 ዓመት ላለ ልጅ፣ ለሁሉም የእድገት እርከን የሚስማማ የመማሪያ መንገድ ተቀምጧል። ስለዚህ በመጨረሻ ይህንን ጥያቄ ይዘን እንለያይ። ይህ የሺህ ዘመናት ጥንታዊ ርስት ለልጆቻችን ብሩህ የወደፊት ሕይወት ምን ያህል አስተዋጽኦ ሊያበረክት ይችላል? እስቲ እናስበው።